አሰላሙ አለይኩም ወረህመቱላሂ ወበረካቱ። ውድና እየተከበራችሁ የእናት ዩቱብ አድማጭ ተመልካቾች እንዴት ናችሁልኝ? ሰላም ናችሁልኛ? በያላችሁበት የአላ ስብሃነሁ ወተዓላ ሰላም ዕዝነት፣ ረደት ሁሉ ነገር አይለያችሁ እያልኩኝ ዛሬም በአዲስ ርዕስ ተከስቻለሁኝ። ኢንሻ አላህ ላይክ ሼር እያደረጋችሁ ተቀላቀሉ ማለት ነው። የረመዳን 21ኛው 21ኛውን አብዝተን ሆስነል ካቲማ መጨረሻችን እንዳምር ዱዓ እናድርግ። አላህ እንዲህ አለ፣ ማንኛይቱ ነፍስም ነገ የምትሰራውን አታውቅም። ማንኛይቱ ነፍስም በየትኛው ምድር እንደምትሞት አታውቅም።

መወሰኛይቱም ሌሊት ምን እንዲሆነች ምን አሳወቀህ? መወሰኛይቱ ሌሊት ከሺህ ወር በላጭ ናት። በእርሷ ውስጥ መላእክትና መንፈሱ በጌታቸው ፍቃዲ በነገሩ ሁሉ ይወርዳሉ። እርሷ እስከ ጉህ መውጣት ድረስ ሰላም ብቻ ናት። አልቀደር ዘጠና ሰባት ከአንድ እስከ አምስት አላህ ስብሃነ ወተዓላ መወሰኛይቱ ሌሊት ከሽወር በላጭ ናት። ቀድር ሶስት ይቺ ሌሊት በዓለማት ውስጥ በዓመቱ ምን ምን እንደሚፈጸም ወሳኝ የምታስተላልፍበት ናት። ቀድመት ህዝቦች ከሺህ ዓመት በላይ እድሜ ስለነበራቸው ይህ ህዝብ ያላቸውን ትንሽ እድሜ ከእነሱ ጋር ለማስተካከል የተሰጠ እድል ነው። ነብዩ አለይህ ሰላም እንዲህ ያሉትም ለዚህ ነው። የተባረከው ወር መጣላችሁ። በእርሱም አንዲት ሌሊት አለች ከአንድ ሺ ወር በላይ ዋጋ ያላት የዚች ሌሊት ትሩፋት መጎናጸፍ ያልቻለ ሌላ በጎ እድልም እርም ይሆንበታል በተጨማሪ ነቢዩ አለይሂ ሰላም ለሰላት ቆሞ ሀያሏን ሌሊት በኢባዳ ወይም በኢማን ከልብ ሚንዳ አገኛለሁ ብሎ ያሳለፋት ሁሉም ያለፈ ሁሉም ያለፈው ወንጀሉ ይማርለታል በቀሩት ቀናቶች እንበርታ። ያለፉትን ሀያ ረመዷን ቀናት ተዘናግቶ ለቆየ ተጨማሪ ከፍ ያሉ ለሌሎች አስር ቀናት መጥተውለታል። አሸሮል አሸሮል አኺር ይባላሉ። የልፋታቸውን ውጤት መጨረሻው ሲያምር ነው እና ወገባችንን ሸብ አድርገን ወደ አላህ ሙጥኝ እንበል። እንቅልፍ ቀንሱ። እነዚህ ውድ ቀናቶች ከሄዱ አይመለሱም። ለቀጣይ ዓመት ለመድረሳችን ምንም ዋስትና የለንምና ባለን እድል እንጠቀም። በዚህ ውድ ቀናቶች የፈለጋችሁትን ጠይቁ፣ አላህ ይሰጣችኋል። ለምኑት ለምኑት፣ ያረብ በሉ። መልሱ አይርቅም። ሁሌ በተጨማሪ እድሎች ለሚያግዘን አላህ ላቅ ያለ ምስጋና ይገባው። ያረብ